በአንቺ ህይወት ላይ አድራጊ ፈጣሪ ሰሪ አንሺ አውኪ ጋግሬ ጋጋሬ ፈጭ ነኝ አለኩ። ምንድን ነው ችግሩ? ይች ልጅ ጥፋቷ ምንድን ነው አላዛር እንግዲህ ከባድ ሱስ አለበት ነው እያለ የሚገኘው ትንሱ ደግሞ ስላለፈ ህይወቱ ብዙ ታሪክ ሊኖረው ይችላል አያገባኝ ግን እስኪ በመጀመሪያ ማለት ነው የትንሱ አመላለስ የትንሱ መልስ የትንሱ አቋም የተመቻችሁ የዛሬው አነጋገሯ የዛሬው ብርታቷ የዛሬውን ጥንካሬ አይታችሁ የተደሰታችሁ ሰዎች ይህንን ቪዲዮ ስትጀምሩ ላይክ ሼር አድርጋችሁ ሰብስክራይብ ሳታደርጉ እንዳትጀምሩ አደራ አደራ በቃ የትንሱ አቋም ይህንን ያልኩት በቃ ትናንትናም ሀሳብ ስሰጥ አንቺ ለምትወዱ ሰው ለምታፈቅሪው ሰው ጠበቃ መቆም አለብሽ፣ በቅ መከታ መሆን አለብሽ፣ ከፊት ለፊት መሰለፍ መቻል አለብሽ ብዬ ተናግሬ ያለሁ። ለምን እች ልጅ ወዶ አለ ብላለች፣ አፈቅረዋለሁ ብላለች። ያለማንም ማስገዳጅ ያለማንም ጫና ያለማንም ግፍፊት በራሷ ተነሳሽነት እንደምትወደው እንደምታፈቅረው እስከ መጨረሻው እስከ ህይወቱ ፍጻሜ አብረው እንደምትኖር ቃል ገብታለታለች። በፈጣሪዋ ዘንድ በእናትየዋ ዘንድ በተመልካች ዘንድ ቃል ገብታለች። ስለዚህ ያንን ቃል መኖር ነው ያለባት። ምንም አማራጭ የላትም። ጥሩ ህይወት ጥሩ መንገድን እየተመራች በቃ ጥሩ ህይወትን ነው የምትኖረው። ቃሏን መኖር አለባት ግዴታ ነው። ቃል የእምነት እዳ ነው እና ትናንትና የተናገረችው ንግግር ያደረገችው ነገር ደስ አላለኝ። ባለፈው አጎትዬው እንዲያን ጠልጥሎ እንደ በቃ ልክ እንደ ምንድነው እንደ ድመት ይዟት ሄደ። ትናንትና ደግሞ ልክ ወንድሟ በቃ ይሄ ልጅ አይሆንሽም ብዬሻለሁ ከዚህ ልጅ ጋር ትገናኝ ብዬሻለሁ ነበር፣ ለምን እንደዚህ ያደረግሽ ምናምን ብሎ ጓብሎባት እሷ በቃ ሽምቅቅቅቅ ምናምን ብላ ተሳቃ፣ እሷ መብት እንደሌላት በራሷ ህይወት ላይ ምንም ነገር መወሰን እንደማትችል ተከትለው ነበር ሄደችው። ደሜን የፈለው በእውነት ነው፣ አልዋሻችሁ። እች ልጅ ቃል ገብታለታለች አይደለም? ቃሏ መኖር አለባት እንጂ ማንም ሰው መጦ ተነሽ፣ ሂጂ፣ አምልጪ፣ ውጪ፣ ግቢ ምናምን ስላላት ህይወቷ ላይ አንዳንዴ በራሳችሁ ህይወት ላይ ማለት ነው ማንንም ጣልቃ ማስገባት የለባችሁም። አንዳንዴ እናታችሁንም አባታችሁንም እምብ የምትሉበት ጊዜ ይኖራል። በቃ በአጭሩ ለምን እናንተ በራሳችሁ በህይወታችሁ ላይ የራሳችሁ መብት አለ። አሁን እናት ወይም ደግሞ ወንድም አጎታ ክስት ሊሆን ይችላል፣ ወይም የሚቀርባችሁ የሚወዳችሁ ሰው በእናንተ ህይወት ላይ ጣልቃ ገብቶ ይሄ ይጎዳሻል፣ ይሄ ይጠቅምሻል፣ ይሄ እንደዚህ ነው፣ ይሄ እንደዛ ነው ብሎ ሀሳብ አስተያየት ሊሰጥ ይችላል። በጥሩ መንገድ ከሆነ ልቀበለው ችላለሁ፣ በጥሩ እይታ ከሆነ ለሀሳብ ልቀበል ይችላለሁ። ካልሆነ ግን ምንም ምንትን ላደርግ አልችልም። ማለት ይህን ያህል በህይወቴ ላይ ጣልቃ ገብቶ ሰው መጦ ሲናገርብኝ የሆነ ፈርቼው ሰግቼ ነገ እንደዚህ ይለኛል ወንድሜ ነው ወይ ዘመዴ ነው ወይ እህት አጎቴ ነው አክስቴ ነው ብዬ ተሸማቅቄ የምኖር ከሆነ ምንድን ነው ህይወቴ ጋንም ነው የሚሆነው? የምሬ ነው። የራሴ አቋም ሊኖረኝ ይገባል። አንድን ሰው አሁን ለምሳሌ አላዛርን ሳታፈቅረው ወይ ደግሞ ወደ ፍቅር ሳትገባ ምን አሁን በእርግጥ ገና የምታውቀው ጊዜ ነው። ገና መተዋወቂያቸው መግባቢያቸው እሷን እሱ የሚያውቅበት እሱ ደግሞ እሷ ደግሞ እሱን የምታውቅበት የሚግባቡበት ሰዓት ነው፣ አሁን ላይ ማለት ነው። እና ወደ ትዳር አልገቡም በእርግጥ ካሁኑ አንተም ታይ አንቺም ታይ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ባህር ያለብሽ፣ እሱ እንደዚህ ባህር ያለበት፣ እንደዚህ መጥፎ ነገር አለበት ምናምን ብትባሉ የምትጠናኑበት አላዛርን ሳትፈራ ምናምን ሂዳ አንተ ለካ እንደዚህ አይነት ነገር አለ፣ ምንድን ነው ይህን ሰምቻለሁ፣ ይሄ ነገር ምንዴት ነው ብላ መጠየቅ ትችላለች። መብቷ ነው። ፍቅረኛዬ ነው ብላለች፣ ፍቅረኛዬ ናት ብሎ ተናግሯል። በአደባባይ መስክሮ ላታል፣ መስከራለታለች። እና ያንን ነገር ማወቅ አለባት እንጂ ይሄ ልጅ መጦ ዛሬ በቃ እንደዚህ ልጁን አውቀዋለሁ። ለምን ለምን የሱስ ሱስ ችግር አይኖርበትም ደግሞ? አንድ ሰው ሱስ የሚገባበት ሱስ ውስጥ የሚገባበት ሳይፈልግ ነው፣ ወይም ደግሞ በሆነ ችግር ምክንያት ነው። የውስጡ ችግር ስላለበት፣ የውስጡ ህመም ስላለበት ያንን ለመርሳት ነው የሚገባው እንጂ በጭራሽ ወዶት ፈልጎት አይደለም የሚገባው። እና በዚህ ልክ ሱስ ያለበትን ሰው አሸማቀን አናደን አበሳ አላዛር ተናግሯል። ከዚህ በፊትም የነበረው ህይወቱ በጣም ምስቅልቅል ያለም ወይም ደግሞ ሱስ ውስጥ የገባ ልጅ በጣም ተስፋ የቆረጠ በጣም ከፍተኛ ችግር ውስጥ የነበረ ልጅ ነበር። አሁን ላይ ግን ያለፈ ታሪኩ ተስተካክሎ፣ በጣም እንደምታምሮ እንደምታዩት አቋሙ ተስተካክሎ፣ ኑሮ ህይወቱ ተስተካክሎ ጥሩ ደረጃ ላይ ነው ሚታየው የሚገኘው አይደል? ይሄ ልጅ ደግሞ ተስተካክሎ ከዚች ልጅ ጋር እግዚአብሔር ደግሞ አገናኛቸው እና ደስ ብሏቸው ጥሩ ህይወት መኖርን ሲጀምሩ ሲኖሩ ወንድም እየው መጡ አላዛር እናቋሉ ምናምን። በትናንት ህይወቱ ልትገምተው፣ ልትፈርድበት፣ ልትናደድበት፣ ልትበ ምናልባት ዛሬም ላይ የሆነ ነገር አይተህበት ሊሆን ይችላል። ግን አንተ በዚህ ልክ እየተቆጣ ልክ መብት እንዳለ በቃ ትናንትና ያላደረኩትን ነገር ዛሬ መካስ እፈልጋለሁ። ኧረ በእናትህ ተው እንጂ ጠፍተ ነበርኩ ለአመታት። እሱ አይደለች እንዲህ ያለህበት ፈልጋ ወንድሜ ብላ የመጣችው አንተ እህቴ ብለህ መጣል አልመጣም ዛሬ ላይ በእሷ ህይወት ላይ ጣልቃ ገብተ ውሳኔ ለመወሰን የሆነ ነገር ለማድረግ መብት የለም። በቃ በአጭሩ እኔ ዛሬ ትንሶ የተናገረችው ነገር በጣም ነው ያስደሰተኝ። እንደዚህ አይነት አቋም ያላት ሴት ነው ሁሌ መሆን ያለብሽ፣ ትንስዬ። ጥርጣሬ ሊኖርሽ ይችላል። አሁንም እንደ ሰው በጣም በቃ የከፋሽ የቸገረሽ ነገር ወይም ደግሞ እሱ ላይ ያየሽበት የሰማሽበት ነገር ሊኖር ይችላል። ያንን ነገር ማወቅ የምትችው መረዳት የምትችው እሱን ጠይቀሽ ነው በስርዓት። ማንም ሰው መጦ ቢነግርሽ እህ አዎ፣ እሺ እሺ ምናምን ብለሽ በውስጥሽ ያዛደርገሽ ሂደሽ አላዘርጋ እውነታውን እንዲነግርሽ መጠየቅ ያልገባሽ ቅር ያለሽ እንደ ሰው የሆነ ነገር አንዳንዴ ስትሰሚ ከውጭ የመጣ ሰው እንደዚህ እንደዚህ ብሎ ሲነግርሽ የምትጠራጠሪው ነገር ይኖራል። እንደ ሰው ያ ነገር ሊያስፈራሽ ሊያሸማቅቅሽ አይገባም። በግልጽ ይልሽ መጠየቅ። ይህንን ነው ልል እምችለው። አቋምሽን ዛሬ በጣም ወድጄዋለሁ። እውነትሽ ነው። ማንም ቢመጣ ማንም አልሰማም ብለሻል። በቃ ንግግርሽ ከሀስከፈ በደንብ ነው ቆሜን ያጨበጨብኩልሽ። በቃ አልፈልግም የፈለክበት መሄድ ትችላለህ ብላለች። ግን ወንድሟ አሳዝኗታል ሜቢ እሱም እውነት ሊኖረው ይችላል። አልዋሻቸውም፣ እሱም እውነት ሊኖረው ይችላል። እንግዲህ አላዛርን ድሮን ነው አቆብሏል። ያለፈ ህይወቱ ያለፈ ታሪኩ በጣም መጥፎ ሊሆን ይችላል። ሱስ ውስጥ የነበረ ሰው በነበረበት ታይም ሊያቀው ይችላል። ዛሬ ላይ ከእህቱ ጋር ያ ሱሰኛ ይሄ መቼ የማይቀየረው ይሄ በቃ ሁሌ የሚያቅም ይቅም የሚያጨሰው ምናምን፣ ይሄ ሱሰኛ ምናምን ሲለው የነበረው ሰው ከዛ በድንገት ከእህቱ ጋር ፍቅር ጀምሮ ሲያዩ ሊደነግጥ ይችላል። ግን የሚያውቀው የትኛውን ማንነቱን ነው? የዱሮን ማንነቱን ነው። እና ትናንትና ዛሬ ደግሞ አንድ አይደለም። ሜቢ ያለፈ ህይወት ካለው ለትንሱ ተረጋግቶ ማስረዳት ካለበት ማስረዳት፣ ያልተቋጨ ነገር እንዳለ ያንን ህይወቱን ቋጭቶ ከትንሱ ጋር ትክክለኛና ጥሩ ህይወት መኖር። በቃ እኔ አላዛርን እስከማቀው ድረስ ጥንቅቅ ያለ የራሱ በቃ ጥሩ አቋም ያለው በታሪኩን ገብታችሁን መስማት ትችላላችሁ። በነገራችን ላይ ዶንኪ ቲዩብ ላይ ነው የማቀው አላዛርን፣ ገና ዩትዩብ ሳይጀምር ዩትዩብ ትምህርት እየተማረ በዶንኪ ቲዩብ ላይ ቀርቦ ነበር። ታሪኩን ከሀ እስከ ፐ አቅርቦ ነበር እና ሁሉን ነገር ታሪኩን ተናግሯል። በጣም ሱሰኛ እንደነበር፣ በጣም መጥፎ ህይወትን እንዳሳለፈ ተናግሯል። እና በዛ ህይወቱ ስለሚያውቀው ይሆናል። ግን በዛ ህይወቱ ቢያውቀውም እንዴት ነው ብሎ እህቱን ቀስ ብሎ ማነጋገር። ጓግጥ ይዤሽ ሄዳለሁ፣ እናትሽ ጋር ነው መቀመጥ ያለብሽ፣ እናትሽ ጋር ነው መኖር ያለብሽ ምናምን ብሎ ቧከረዩ ከሚል ልክ እንደ ሕጻን ልጅ አታሎ ወይም ደግሞ አበሳጭቶ አስቆጥቶ አስለቅሶ ይዞ መሄድ ሳይሆን፣ ትንሱ ይሄን ልጅ ኮ በዚህ በዚህ መንገድ አውቀዋለሁ፣ ይሄ እዚህ ቦታ እዚህ ቦታ አይቼዋለሁ፣ እና ለአንቺ የሚሆንሽ ሰው አይደለም፣ ለአንቺ የሚጠቅምሽ ሰው አይደለም። የዛሬው ማንነቱስ ምን አይነት ነው ብሎ እንደ እህት እንደ ወንድም በቃ ቆረቆራለሁ፣ እጨነቅላታለሁ፣ እህቴ ጥሩ ህይወት ላይ እንድትወድቅ ፈልጋለሁ ካለ በዚህ ልክ ነው ሊያወራት እንደተማረ ሰው ቁጭ ብሎ ሊያ ማውራት ነው የሚገባው፣ እንጂ ያንቺ ወንድ ችግር አለብሽ እንዴ ምናምን ብለህ በዚህ ልክ እህትን ልታሸማቀቃት መሞከር የለብም። ተመሳሳይ ሊሆን ይችላል። ከአንተ ዛሬ ያወቀችውን ፍቅረኛን አስበልጣ አስቀድማ ሊሆን ይችላል። አንተንም ዛሬ ነው የምታውቅ፣ በነገራችን ላይ ድሮ አታውቅም። ምንም ያደረክላት ነገር የለም። ቿን ነው መከረዋን አይታ አፈር ግጣል። በቃ አፈር ልሳን የተነሳችሁ መሬት ውስጥ ገብታ የተነሳችሁ ቆፍራን የተነሳችሁ እና እች ልጅ ምንም የሚቸግራት ነገር የለም። ዩቱቧን እየሰራች ነው። ትምህርቷን በጎን እየተማረች ነው። ካላዛር ጋር ጥሩ ህይወት ጀምራለች። ህይወቷ በጣም የተስተካከለ ደረጃ ላይ ነው ያለው። እች ልጅ እንኳን አንተ እኛ ራሱ በእሷ ደስታት ተደስተን ትንሱዬ ትንሱዬ እያለን በቃ አፋችን እስኪቆረጥ ነው ስናወራላት የምንለው። ያ የሆነበት ምክንያት ምንድን ነው? ትናንት ከሶስት ወር በፊት እንባዋን እያዘነበች ያለፈ ታሪኳን መከራ ውስጥ እንዳለፈች ስትናገር ያየናት ሴት አልቀቅሰን ሳንጨርስ ዳህሪ ደግሞ እንዲህ ህይወቷ ተስተካክሎ ስናይ በደስታ ተቀበልናት። ህይወትሽን የሰመር ያርግልሽ በቃ ጥሩ ሰው ጋር የተገጣጠምሽ ጥሩ ሰው ነው ያገናኘሽ ፈጣሪ ህይወትሽን በቃ ዘመንሽ ይባረክ ብለን መርቀን ሸኛ ናቸው። መርቀን ሰጠ ናቸው። በቃ አንድ ላይ እንዲሆኑ መረቅ ናቸው። አንተ ዛሬ የመጠ ጭራሽ አጋጋሪ ነኝ አቡኬ ነኝ ፈጭ ነኝ አልክሳ፣ ይሄ እኮ ጥሩ አይደለም። እንደ አንዳንዴ ሰዎች በጭፍን ነው የሚያዝ በእርግጥ ወንድም ነኝ ብለህ በቃ ወንድምነት ስሜ ያው የኢትዮጵያ ባህላችን ነው እውነት። ለምን እሱን ላድርስ ብሎ ነው መሰለኝ የመጣው። እኔ ግን አስቆኛል። ደግሞ ዱርዬ ነገር ነው። ምን አይነቱ ነው መፋት? ልሰድቦ አልፈልግም ግን የኢትዮጵያውያን ወንዶች፣ ወንድሞች ባህላችን ነው በቃ ባህሉን ላድርስ ወጉን ላድርስ ብሎ ነው ጓ። ዛሬ ጓ በይል ነግብ ጓ ማለቱ አይቀርም። ዛሬ ላይ ነገር ባያመጣ ከነገ ወዲያ ነገ ምናምን የሆነ ሰዓት ላይ አላዛር ጋር ከባድ ጸብ ከባድ ግጭት ውስጥ እንደሚገቡ ግልጽ ነው። ምክንያቱም እህቶቻቸው ስ ሚወሰዱባቸው አይወዱ። እግዚአብሔር እኔ ለምን እንደሆነ በጣም ጥያቄ ምልክት ይሆንብኛል ሁሌ ማለት ወይ እነሱ አያገቧቸው እንዴ ወንድም እህቷን እህቱን አያገባ፣ እህትም ደግሞ ወንድሟን አታገባ ታዲያ ፍቅረኛ ያዝን ብለው ሲናገሩ ምን አይነት ህይወት ይኖራቸው አይኖራቸው ሳያውቁ እንደውም የተስተካከል ህይወት ላይ ሲያሉ ብር የሚሉት ነገር አልገባኝም። ምንድነው እኔ ይኖሩበት ህይወታቸውን? እንዴ ወይስ ቆማ እንድትቀር ነው ሐሳብህ? ወይስ ከማን ጋር ያዘጋጀ ያለህ ሰው ጋር እስኪ አምጣውንዬ። ወይ አረግራ ገባን እኮ። አላዛር ደግሞ ልነግር የምችለው ነገር መጨናነቅ የለብህም ምንም የሆነ ነገር ተናግራልኛ። ገና ስትጀምሩ አልጋ በአልጋ የሆነ ፍቅር የለም። አልጋ በአልጋ የሆነ ህይወት የለም። ፈተናዎች ሊኖሩ ይችላሉ። በአላዛር በኩል ራሱ ገና የሚመጡ ችግሮች ሊኖሩ ይችላሉ፣ ከባባድ ነገሮች። እኔ አላዛርን ከሄሉ ጋር ሆኖ እያለ ምን ሰማው መሰላችሁ? እንደውም በጣም በቃ ያዘንኩባት ልጅ ማለት ነውና በቅርብ የምታውቀው ልጅ ናት። ና ኢንፎርሜሽን ይጠይቃሉ እንደዚህ የሆነ አዳዲስ ነገር ሲኖር ትክክለኛ ነገሩን ለማውራት እንዲመቸኝ የጠይቃሉ። ውስጥ ለውስጥ ና አንዷ ምን አለችኝ አላዛር እኮ ህይወት አለው በቃ አግብቶ ምናምን ጥሩ ትዳር እንደሚኖሩ ቆንጅዬ ሚስት እንዳለችው ምናምን ተነግሮኝ ነበር እና ከሄሉ ጋ እኮ የሚሰሩት ድራማ ነው እንጂ ትክክለኛ ህይወቱ ሚዲያ ላይ ያልወጣ ግን ትክክለኛ ህይወት አለው ብላ ነገረችኝና ያንን ነገር ልናገር ሚዲያ ላይ ወጥቼ ላወራ ነበር ከይሉ ጋር በነበሩ ታይም። ከዛ ግን ያላወራውበት ምክንያት ምንድን ነው? አይ በቃ ይሄ ነገር ውሸት ሊሆን ይችላል ብዬ ተጠራጥርኩ። ያች ልጅም ስትነግረኝ አሳማኝ ነገር አልመሰለኝም፣ ሁኖ አልታየኝም። ተውኩትና ትንሱም የሰማችው ነገር አለ። ይኸው እንዲህ እኔ እንደሰማሁትም እሷም ካላዛር ጋር መስራት ገና ቪዲዮ መስራት ስትጀምር ነግረዋታል፣ የሆነ ነገር እንደዛ ብለው ነግረውኛል፣ ግን ማንንም አልሰማም ብላለች። በቃ አቋምሽን በጣም ወደነዋል፣ እኛም እንደግፍሻለን፣ እናበረታታሻለን፣ አይዞሽ እንላለን፣ ወደኋላ እንዳትይ። እናትሽ አሁን ሄዶ ሊያቃጥርባት ነው። እርግጠኛውን የምነግራችሁ እንግዲህ የትንሱ እናት ምንም የምታውቀው ታሪክ የለም። ሚዲያ አትከታተልም። አላዛር ማን ይሁን ምን ይሁን ከየት ይምጣ ከየት ምንም የምታውቀው ታሪክ የለም። እንግዲህ እናትየዋ መጣ እንደምትቆጣት ነው የምገምተው። ለምን ወንድምየው በጣም ተበሳጭቶ ነው የሄደው። ትንሱ የራሱ ጉዳይ እንግዲህ ከሰማኝ ሰማኝ ካልሰማኝ ካልተቀበልከኝ የራሱ ጉዳይ፣ የፈለግኩትን ሰው መርጬ ማግባትም የፈለኩትን ሰው መርጬ ማፍቀርም እችላለሁ አልፈልግም ብላ ነው ጥላው የሄደችው። በዚህ ብስጭት እንግዲህ ተናዷል ወንድምየው፣ እናትዮ ጋ ሂዷል። ውታጅራ ምን ሊያደርግ እንደሚችል አይታወቅ። ግን እናትየዋ ደግሞ ዛሬ ለመጣ ልጅ፣ ዛሬ ለመጣ ወንድም አዳልታ ትንሱን ትቃወማታለች ብዬ አላስብም። ግን ወንድምየው እስከ ጥግ ድረስ ከነገራት እርግጠኛ ነኝ የምነግራችሁ ነገር አትፈቅድላትም፣ ካላዛር ጋር እንድትሆን። ግን እንደዛ ሆነ ማለት ሕይወቷን ሲኦል አደረጉባት በቃ በእውነት እናትየዋ አልፍ ካልፈቀደች። ትንሱ ደግሞ ታውቃላችሁ ለእናቷ ያላትም ቦታ ትክክለኛና እውነተኛ ነገር ራሱ ብትይዝ ትሸነፋለች። የሆነ ሰዓት ላይ እናቴ ብላ መመለሱ አይቀርም። ግን እናታችሁን ብትሆን ማለት እናታችሁን አታሳዝኑ። የእውነቴን ነው የምላችሁ፣ አታስከፉ። እናት አትርገማችሁ፣ ምንም መጨረሻችሁ አያምርም። ህይወታችሁ ገሃነም ነው የሚሆነው ባጭሩ። ግን ስንሱዬ እናት አይሆንም ብላ ባትፈቅድልሽ ራሱ ቀስ ብለሽ በሚገባት መንገድ በቃ በእናትነት በልጅነት ፍቅር እየሰጠሻት ተረጋግተሻ አላዛርን ወስደሽ አስተዋውቀሻት፣ እናቴ ህይወቴ እንደዚህ ነው በቃ የተስተካከለ ህይወት ልኖር ነው። ከዛ ሁሉ መከራ ወጥቼ ከዛ ሁሉ ችግር ወጥቼ ራሴን ችየልሻለሁ። ይሄ ደስ ሊልሽ ይገባል እንጂ ሊያስከፋሽ አይገባም። የአላዛር ያለፈ መጥፎ ታሪክ ሊኖረው ይችላል፣ ግን ያለፈ ታሪኩ ለእኔ ምንም ይጠቅመኝም የሚጎዳኝም ነገር የለም። እኔና አላዛር ነገር ነው የምንኖረው ዛሬን እያሰብን ስለዛሬ እያወራን እያቀድን ስለነጋችን እንኖራለን ብለሽ እናትሽን በስርዓት ማስረዳት ሌላው ወንድምሽ፣ አጎትሽ፣ አያትሽ፣ አክስትሽ ቢረዱሽ ይረዱሽ፣ ባይረዱሽ አይረዱሽ። ምክንያቱም ትናንትና አጠገብሽ ሆነው ምንም ነገር አላሰቡልሽም ምንም ነገር አልተጨነቁልሽም ምንም ዓይነት ፍቅር አልሰጡሽም። ስለዚህ ዛሬ ላይ መጣው በአንቺ ህይወት ላይ የመፍረድ መብት የላቸውም። እንደ ወንድም ይሄ መጥፎ ነገር ነው ብሎ ሲነግርሽ ሲመክርሽ ልታዳምጭው ትችላልሽ። የተወሰነውን ነገር ምንድነው? የሆነው ነገር ምንድነው? ነው ስህተቱ የቱ ጋር ነው የጠፋው ነገር ብለሽ ግን በዚህ ልክ እየጮህብሽ እየተናደደ እየተበሳጨ በቃ አንቺ የመረጥሽው ምሳሌ ትክክል አይደለም ምናምን የሚልሽ ከሆነ ነገ ህይወትሽን እያበላሸዋል እንጂ ምን የሚያስተካክልልሽ ነገር የለም። ዛሬ በሰራሹ ቪዲዮ፣ ዛሬ በተናገርሽው ንግግር አድንቄሻለሁ። ለፍቅርሽ ዋጋ ክፈይ፣ ለፍቅርሽ ጠበቃ ቆሚ። በቃ ሁሌ እንዲህ ስትከራከርለት አሁን አላዛር በደስታ ነው የሚሞላው። እርግጠኛ ሆኜ የምነግራችሁ ነገር ደስ ይለዋል። በቃ ይተማመንብሻል እስከ መጨረሻው። ለማንኛውም ቸር ወሬ ያሰማን። ሰላም እደሩልኝ።